ቅዳሜና እሁድ የረፍት ቀናት ከመሆናቸው ጋር ተያይዞ እነዚህን የረፍት ቀናት እንግዲህ ሰዎች በተለያዩ ተግባራት ያሳልፋሉ። ከነዚህ መካከል እንግዲህ ወጥቶ መዝናናት አንዱና ዋነኛው ነው። ይሁን እንጂ መዲናችን አዲስ አበባ ከዚህ በፊት የነበራት መልክና ገጽ እንግዲህ ለተዝናኖት ምቹ ያልሆነ አማራጭም የመዝናኛ ስፍራዎች ያልነበሩት ከመሆኑ ጋር ተያይዞ በመዲናችን የመዝናናት ባህል እንግዲህ እምብዛም እንደሆነ ሲነገር ቆይቷል። ይሁን እንጂ ከቅርብ ጊዜ ወዲህ በተለይ የኮሪደር ልማት ስራውን ተከትሎ እንግዲህ አማራጭ የህዝብ መዝናኛ ስፍራዎችን በማስፋት ሰዎች በተለይ የረፍት ጊዜያቸውን እንግዲህ በተዝናኖት ያሳልፉ ዘንድ በርካታ የልማት ስራዎችም ተከናውኗል። ከነዚህ መካከል የክቡር አርቲስት ዶክተር አሊቢራ አደባባይ አካባቢ ያለው እንግዲህ ይህ ፓርክ አንዱ ነው። ይህ ፓርክ በእለተ እሁድ ያለው መልክና ገጽታ ምን ይመስላል የሚለውን ቅኝት እናደርጋለን። እንግዲህ ፓርክ በርካታ የመዝናኛ አማራጮችን የያዘ ነው። ከነዚህም መካከል ደግሞ ይህ አሁን የምትመለከቱት የህፃናት የእግር ኳስ መጫወቻ ሜዳ አንዱ ነው። በተለይ እንደነዚህ አይነት ዘመናዊና ምቹ የህፃናት የኳስ መጫወቻ ሜዳዎች እንግዲህ ህፃናት በነፃነት የተለያዩ ስፖርታዊ እንቅስቃሴዎችን በማድረግ በአካልም በአእምሮ ብቁ ሆነው እንዲያድጉ በማስቻል ረገድ እንግዲህ ትልቅ ሚና ያለው ሆኖ አግኝተነዋል። ሰላም እንዴት ነው? ትንታወቅ ማን እንበል? ሽመሊስ ይባላለሁ። ስፖርት አንደኛ ጥንካሬም ያመጣል። ራሳቸውን ሰውነታቸውን ይጠብቃሉ። ልጆች ወደ ዝጋ ሲስተማቸ አንደኛ አእምሯቸው ፈታ ይላል። የበለጠ የማያውቁትን ነገር ወደ ሲስተመጣቸው እያወቁ ነው የሚሄዱት። በስናይ ህፃን ማለት ያው ወረቀት ነው። ወረቀት ለምታሰፍሩኝ ነገር ህፃንም ያመጣሽው ቦታ ላይ ያን ነገር ቀርጾ ነው እንት የሚለው እና ለነሱ በጣም ትልቅ ደስታ ቆይታችን እንደቀጠለ ነው። እንግዲህ ፓርክ እየተንቀሳቀሱ በተለያዩ አማራጮች የሚዝናኑበት ብቻ አይደለም፣ ይደከመው የሚያርፍበት፣ ከዛም ባሻገር ከወዳጅ ዘመድ ጋር ቁጭ ብሎ የሚነጋገርበትን ምድል እየፈጠረ ነው። እዚህ ጋር እናቶች ቁጭ ብለዋል። ፓርኩ እንዴት አገኛችሁ እንጠይቃለን። ሰላም ነዎት? እግዚአብሔር ይመስገን። ፀዳለ ሁሴን እባላለሁ። ሌላ ጊዜ አቧራ ነው። እዚህ ጋር እንኳንስ መጥተሽ እንዲህ ልታርፊበት ልትዝናኝበት እንዲህ እንደፈለሽ ቀስ ብለሽ ትራመጅበት ቀርቶ በሩጫ ነው በቃ የምታልፊው። ያቦታ አቧራ ስለሆነ ቶሎ ባልፎ ብለሽ ነው ሮጠሽ ብታልፊ። አረፍ የሚባልበት የሆነ ወይም ድንጋይ ወይም ምናምን አፈር ነገር እንዲፈልገሽ እንጂ እንዲህ ያማረ እንዲህ ወንበር ተገኝቶ አይደል አልነበረም። በተለይ ለእኛ አሁን ትልልቆ ታክሲም ስንጠብቅ ይሁን እዚህ ጋር መጥተንም ወደ ላይ ወደ ታች አይተን ርፍ ብለን መልሰን እዛ ጋር ሄደን እናያለን። እዛም ጋር ወንበር አለ። እዛም ደግሞ ርፍ ብለን እናያለን። በጣም የአሁኑ ደስ ይላል፣ እጅግ ደስ ይላል። በጣም ከበፊቱ በምንም በምንም አይመሳሰልም። ለመቀመጥ ቀርቶ ለመቆምም አይመችም። እንኳን ለመቀመጥ በውስጡ ለማለፍም አይቻልም። ብዙ የተለያዩ ቆሻሻዎች አሉ። ቆሻሻዎች ደግሞ ሽታ አላቸው። ለጤና ምቹ አልነበረም። ሁነታውን ደስ ይላል፣ ለአይንም ደስ ይላል በቃ አልፈሽ መሄድ ሳይሆን ተቀምጠሽ ዘና እንድትይ ነው የሚያስመኝት። የደከመ አእምሮ የደከመ ጉልበት፣ ከስራም ሲመጣ ከአንዳንድ ቦታም ሲመጣ እንዲያረፍ ብሎ መሄዱ ጥሩ ነው። በጣም በዝቅተኛ ኑሮ ለሚኖር አቅመ ደካሞችን ሁሉም በእኩል መጥቶ ልጁን ይዞ ምንም ክፍያ የለውም። የክፈል አይባልም። በነጻነት ላይ ታች ብሎ ተዝናንቶ አየር ተቀብሎ ይገባል። ገንዘብ ለሌለው ሰው ሩቅ ቦታ ወስዶ ልጆቹም ማዝናናት ለማይችል ሰው ጥሩ ቦታ ነው። አሁን ማታ ማታ ስትመጪ እዚህ አካባቢ ልጆቻቸውን ይዘው ነው የሚዝናኑት። በነፃ ማለት ነው። ልጆቹም አይሰማቸውም ሌሎች መዝናኛ ቦታ ደርሰው ሲመጡ እነዚህ ቤት ሲውሉ ሊከፋቸው ይችላል። እዚህ መጥቶ እንደ አቅማቸው ዘና ብለው ሲሄዱ ደስ ይላቸዋል። በዚህ ፓርክ ውስጥ መጥቶ ሰዎች ከተዝናኑ፣ ጥሩ ጊዜ ካሳለፉ በኋላ ደግሞ እንደነዚህ አይነት ለማስታወሻ የሚሆኑ ፎቶዎችን ተነስተው የሚሄዱበትን እድል የፈጠረ ነው። ይሄ ደግሞ እንግዲህ ሰዎች ተዝናንተው የሚሄዱበት ብቻ ሳይሆን በዚህ ስራ ላይ የተሰማሩ ወጣቶችም የስራ እድል እየፈጠረ ሆኖ አግኝተነዋል። እኔ ብቻ ሳይሆን ብዙ ልጆች ስራ እድል ሆኖ እየሰሩ ይገኛሉ። ሌሎች ቤተሰቦች ከኔ በታች ያሉ ወንድሞችም እያገዝኩ ለራስም እየኖርኩ ነኝ። በጣም ደስ ብሎኛል። በክቡር ዶክተር አርቲስት አሊቢራ አደባባይ አካባቢ ያለው ቅኝታችን እንደቀጠለ ነው። እንግዲህ በዚህ ስፍራ ላይ በርካታ የመዝናኛ አማራጮች ያሉት ነው። ሰዎች እዚህ አካባቢ መጥተው በተለያዩ የመዝናኛ አማራጮች ከትናንት ውስጫ ደግሞ በእንደነዚህ አይነት ካፌዎች የሚፈልጉትን ነገር በማዘዝ እንግዲህ ሻይ ቡና እያሉ ጥሩ ጊዜ የሚያሳልፉበትን እድል የፈጠረ መሆኑንም መረዳት ችለናል።